ፍሬ ጻማከ ተሴሰይ ብጹእ አንተ ወሰና ይለከ ብእሲትከ ከመወይን ስሙር ውስተ ጽርሐ ቤትከ የድካምህን ፍሬ ትመገባለ ምስጉነ መልካምም ይሆንልሃል ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ፍሬ ጻማከ